ሰላም ጤና ይስጥልኝ። ይህ ከኔ ጋር እናንበብ የተባለው የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ላይ የተለያዩ አይነት ልብ ወለድ የሆኑ ሆኑ ልብ ወለድ እንደዚሁም ትምህርታዊና ሌሎችንም መጽሐፎችን የምንዳስስበትና የምንተርክበት የዩቲዩብ ቻናል ነው። አለመኖር ከተባለው በዶክተር ዳዊት ወንድማገኝ ከተጻፈው የልብ ወለድ መጽሐፍ ላይ አምስት የሚያክሉ ክፍሎችንም እስካሁን በትረካ መልክ ይዤላችሁ ቀርቤያለሁ። በባለፈው ማለትም በክፍል አምስት ዶክተር ክብሩ በትራፊክ መጨናነቅ ምክንያት መኪናው ላይ ረጅም ሰዓቱን እንዴት እንዳሳለፈ ተመልክተን ነበር። በመጨረሻም ደግሞ እንደምንም ብሎ ሆስፒታሉ ከደረሰ በኋላ ወይም ደግሞ በግሉ የሚሰራበት የሕክምና ማዕከል ከገባ በኋላም የነበረውን ቆይታ ተመልክተን እዛ ነበር ያቁም ነው። ዛሬ ተከታዩና ክፍል ስድስትን ይዤላችሁ ቀርቤያለሁ። አብራችሁ ይቆዩ። ክፍል ስድስት። ከዶክተር ዳዊት ወንድማገኝ። ተራኪ ከእኔ ጋር የሚያንብብ የዩትዩብ ቻናል። ውቢት ከክብሩ ቢሮ ከወጣች በኋላ በፍጥነት ግቢውን ለቃ መውጣት ትፈልጋለች። ከክብሩ ጋር የተነጋገሩትን ስታስብ በአንድ ልቧ የደስታና የአሸናፊነት በሌላኛው ደግሞ የት አባቱ ልክ ልኩ ነገርኩት የሚልና ሙሉ ጥርት ያብሎ ያልታወቀ ግን ደግሞ አልችለውም ብለው ይፈሩት የነበረን ሰው ድንገት በቡጢ ጥለው ሲዘሩት ሊሰማ የሚችል ደስታ፣ ድንጋጤና አግራ መጋባት አንድ ላይ ሲቀላቀሉ የሚሰማ አይነት ስሜት ተሰማት። እንደገና በሌላ ወገን ደግሞ ውይ ያስከፋት የሚል ትንሽ እንደ ሐዘንም እንደ ቁጭትም የሚመስል ስሜት ተፈራረቀባት። የእሱ ነገር ለምን እንደሆን እንዲህ ስሜቷን እንደሚደበላልቀው አይገባትም። ማፍቀር ይሁን ማድነቅ፣ ወይም መደመም ይሁን መውደድ ያለየለት ስሜት ይፈራረቅባታል። እንደማትወደው እርግጠኛ ነች፣ እንደምትወደው ግን አታውቅም። ሁለቱ ስሜቶች የግድ ተቃራኒ መሆን የለባቸውም የሚል አቋም ነው ያላት መውደድና አለመውደድ መውደድ ብቻ ሳይሆኑ፣ ሌሎችም ጉዳዮች፣ ለምሳሌ ማወቅ አለማወቅ የመሳሰሉ ሁሉ ተቃራኒ ሊሆኑ አይችሉም። የአንዱ መኖር ሌላውን እንዳይኖር ያደርጋል ብሎ መደምደም አስቸጋሪ ነው። ስንት የአዋቂ አላዋቂ የአላዋቂ ደግሞ አዋቂ በሰላምና በመተባበር እንደሚኖር መገመት አይቸግርም። ወደ መውደድ አለመውደድ ሲመጣ፣ ምናልባትም የመውደድ መጀመሪያና መነሻ አለመውደድ ይሆናል። አብሮ ደግሞ ከመኖር የሚያግዳቸው ምንም ሁኔታ ወይም ማጋጣሚ የለም ከዚህ ቀደም በዚህ አይነት ጉዳይ ከደስታ ጋር ያወሩት ትዝ አላት ቀላል እኮ ነው የምትወጁ ሰው ላይ ስንት የማትወጁ ነገር እንዳለ ረጋብለሽ ስታስቢው ሲጀመር በመውደድሽ ትገረሚያለሽ ደግነቱ አብረሽ ስትወኝ የምትወጁ እንጂ የማትወጁ አይታይሽም ነበር ያላት እውነቱን ነው አለች ቀስ ብላ ለራሷ ከክብሩ ጋር ስታወራ ወደ ቤቷ ሄዳ ለመመለስ የነበራት ዕቅድ በሰዓት ማነስ መስተጓጎል ስለገባት ለገባት ወደ ቀጠሯ መሄድ መረጠች። ለእሷና ለጓደኞቿ አርብ በጣም ልዩ ቀናቸው ናት። ሁሉም በየፊናቸው የአቅማችንን እናበረክታለን ከሚሉት ወገን የሚመደቡ ናቸው። ሳምንቱን ሲሰሩ ሲተጉ ከርመው አርብ ላይ ያሳለፉትን ሳምንት ብሶት በጋራ ጭፈራ ያብሱታል። ጓደኛሞቹ አራት ናቸው። ሰብለ ውቢት ዊንታና አይዳ ይባላሉ ሰብለ የቀይዳማ ሆና ቁመቷ ዘለግ ያለ ሲሆን ቁንጅና ባይኖራትም የደስ ደስ አላት አኗኗሯም አለባበሷም ቀለል ያለ ነው አስተሳሰቧም ጭምር በወሬ መሀል የሚያሳዝን ገጠመኝ ተነስቶ ከሆነና ከመሀከላቸው አንዷ በጣም ያሳዝናል ካለች የሰብለ መልስ ይታወቃል በጣም ያሳዝን ነበር የሚባለው በማለት አሁን ነገሩ ማለፉን ቀድማ የምታስታውሰው እሷ ናት። በዚህ ነገርን ቅልል የማድረግ ባህሪዋ ሁሉም ቢወዷትም አልፎ አልፎ ግን ማፈራቸው አይቀርም። በአንድ ወቅት እንዲሁ አርብ ቀን በቡድን ሆነው ሲዝናኑ የሆነውን ነገር ሁሉም አይረሱትም፣ ለሌላውም ሰው አያወሩትም። የአልኮል መጠጥ አትጠጣም። ድርጊቷን ለሚያይ ለምን እንደማትጠጣ ግልጽ ነው። እሷ ራሷ ትብሳለች። አልኮል ብትጠጣ የሚጠቅማት አንዳችም ነገር የለም። ፍርሃት ከሆነ ደፋር ናት፣ ጭንቀት ከሆነ መድኃኒቱ ናት። ጨዋታ ደግሞ ከሷ ውጪ ለአሳር ነው። በጨዋታቸው መሃል የሆነው እንዲህ ነው። ሙዚቃውም ደምቆ መብራት ጨልሞ አይን ተዳፍኖ ወዝ ወዝ በሚባልበት ሰዓት ከወደኋላዋ አንድ ሰው በቦታው እንኳ ከተፈቀደው በላይ በሆነ ጉተታ ደጋግሞ ይነካካታል። ዞር ስትል እሱ ያላወቋት እሷ የምታውቀው የዘመዷ ጓደኛ ነው። ምንም አላለችም። ጨዋታዋን ቀጠለች። እሺ ይሄ ሰላም ነው። ሰውነትሽ እንዴት ደስ ይላል መሰለሽ አላት። ከኋላ ማለት ነው? አለችው። አይ እንዴ ከፊትስ ቢሆን ከማለቱ ፊቴንማ የታየኸው ስትል ከፊቷ ብን ብሎ ጠፋ። ሰውየው ቁመቱ በጣም አጭር ነበር። ንምፕለሹ ነው አክሽ እንደዚህ ይበረረው። ውቢት ነበረች። ጥፋ ከዚህ አልኩት አለች እየሳቀች። ከጥቂት ቆይታ በኋላ የጓደኛው ዘመድ መሆኗን ሲያውቅ የሚፈጠረውን የኢሉኝታ ትዝብትና ማህበራዊ ወቀሳ ጋጋታ በማሰብ ወደ ተቀመጠበት ቀስ ብላ ሄዳ ብቻህን እንዴ አለችው። አይ ከጓደኞቼ ጋር ነኝ አላት እንዳቀረቀረ አገር ቅሎም ሆነ ቀናቢል ማየት የሚችለው ግፋቢል እስከ አንገቷ ቢሆን ነው። እኔም ከጓደኞቼ ጋር ነኝ ልጥራቸውና አብረን እንጫወት ብላ መልስ ሳትጠብቅ ጥላው ሄደች። አጭሩም ሰው ተፈትልኮ ጓደኞቹን ከተሰማሩበት አደን ሰብስቦ ወደ ነው ቤት ስብስብ ተቀላቀለ። ሦስቱም ወንዶች ሞቅታው ይሁን ሙቀቱ ባልታወቀ ምክንያት የሆነ ነገር እየፈለጉ ያሉ ይመስላሉ። የሚፈለገውን አግኝቶ እርግጠኛ እንዳልሆነ ሰው መቁለጨለጫቸውን ማቆም አልቻሉም። ሶስቱ ሆነው አራቱንም ሴቶች የፈለጉ ነው የሚመስሉት። ሙዚቃው ሲቀጥል ሶስት ለአራት የሆነ ግራ የገባው ዳንስ ተጀመረ። ሶስት ወንዶች አራቱንም ለማስደሰት በመፈልግ እጥፍ ዘርጋ ሳይሆን ዘርጋ ዘርጋ ብቻ በሚመስል ንቅናቄ በዝተውና አገዝፈው ለመታየት ይሞክራሉ። አጭሩ ሰውዬ እንኳ ተንጠራርቶ አዘቅዝቆ ለማየት ይሞክራል። በዚህ መሃል አሁንም ዞሮ ከሰብለ ጋር ተገጣጠመ። ወዝ ወዝ፣ ሽክርክር ሽክርክር እያለ ሰብለ የሰከረች በማስመሰል የአናቱን መሃል በመዳፏ ጫን ብላ የምትሽከረከር ለማስመሰል ሞከረች። ጥቂት ቆይቶ ለሌሎቹ ሶስት ሴቶች ግልጽ ባልሆነ ምክንያት ሶስቱም ወንዶች ቀስ ብለው ከውዝዋዜው መሃል ወጥተው ሄዱ። ይህ በሆነ በ10 ደቂቃ ውስጥ አራቱ ሴቶች ጓደኛሞች በመድረኩ ላይ እንደልባቸው ልባቸው ያስነኩት ጀመር። ቀስ በቀስ ቦታው እየሰፋ ሌላው ታዳሚ ሁሉ ዳር ዳር እየያዘ መሄዱን ሙዚቃው እስኪያልቅ ከመሃከላቸው ልብ ያለው አልነበረም። ልክ ሙዚቃው ሲያልቅ የሰው ሁሉ ትኩረት ወደ እነሱ መሆኑ ገባቸው። ሶስቱ ሴቶች በአንድ ጊዜ አይናቸውን ወደ ሰብላ ፈጠጡ። ደሞ ምን አደረግሽ? ነበር ጥያቄው። ሳቋ አምልጧት ከት ከት ብላ ሳቀች። ሳቁን ማቆም ስላቃታት እነሱን በትብብር መልክ አጀቧት። የሆነ ነገር እንዳድረገች ግልጽ ነው። እንደምንም ሳቋ በርዶ ወንበራቸው ላይ ቁጭ ሲሉ ልጆቹን እንገላግላቸው ብዬ ሰውየውን እኮ እኛ ወንድ አንወድም አልኩት ስትል ሶስቱም በአንድነት ምን ብለው በድንጋጤ ደርቀው ቀር ቀስ ብለው የውሃ ልጆች ሲያዩ የሰው ትኩረት አሁንም እነሱ ላይ እንደሆነ ገባቸው። ሰብለ ይህንን አይታ ይውጣላቸው የሚል ስሜት ውቢትን ከወገቧ ሳብ አድርጋ ወደ እሷ እንደማስጠጋ ስትል፣ ውቢትም ጓደኞቿም አንዳች ነገር እንደወጋቸው ተስፈንጥረው ወደ መውጫቸው ተንደረደሩ። እንዴት ሆነው የተውሰው መኪናቸው ውስጥ እንደገቡ አያውቁትም። ጥቂት ቆይቶ ሰብለ የእነሱን ቦርሳና ተደራቢ ልብሶች ተሸክማ መጣች። እቃችሁን እኔን ለማሸከም ነው ተሯርጣችሁ የመጣችሁት ብላ ምንም እንዳልተፈጠረ ቀጠለች። ከዛን ቀን በኋላ የሆነውን ነገር እንኳን ለሌላ ሰው ሊነግሩት እርስ በርስ እንኳ ሲያነሱት በሹክሹክታ ነው። ሰብለ እንዲናት አይሞቃትም፣ አይበርዳት። ውቢት ቀጠሮ ቦታ ስትደርስ እንደ መምሸት ብሏል። አንድ ሰዓት አካባቢ ዊንታና አይዳ እንደ ተለመደው አርፍደዋል። ሰብለ ቀድማ ከቦታው ደርሳ ተሰይማለች። ሃይ ሰብለ አለች ውቢት። አይዋ እንዴት ነሽ? መለሰች ሰብለ። ጉንጫቸውን አነካክተው በከንፈራቸው አየሩን ሳሙት። ውቢት ከወንበሩ ላይ ዘፍ ብላ ከመቀመጧ ምን ልታዘዝ? አላት አስተናጋጁ። ወይ ቀድሞ እዚያው ጋር ቆሙ ነበር፣ አሊያም አሁን እንደ ዛፍ የበቀለ ነው ብላ አሰበች። ቮድካ ደብል አለች ሰብለ። እንዴ ብላ ለመናገር ስትጀምር ውቢት በታችኛው የአይኗ ክፍል አፈጠጠችባት። ዝንበይ ማለቷ ነው። አይ አይበቃሽ እንደሆን ለምን ጠርሙሱን አያመጣልሽም ብዬ እኮ ነው መለሰች ሰብለ። ውቢት የፊተዋ ደመና ወገግ አለላት፣ ፈገግ አለች። እንዳንቺ ያለች ነገር አቅል ላይ ጓደኛ ስላለች መቼም ዕድለኛ ነኝ አለቻት። ታዲያ ከቀለለ አምቦሃ ይሆንልሽ አለች ሰብለ። ነገር አቅል ላይ እንጂ አስወጋጅ አላልኩሽም እኮ። ውቢት በተሯ ቀለለች። አሁን እዚህ ምን ነገር አለ? የነበረውን ነገር የነበረበት ቦታ ተውት አላልኩ? አለች ሰብለ። እሱማ እብለሻል፣ ግን እባክሽ አ ግን እባክሽ እንዳትነግሪ እዛው ሆስፒታል ጥለሽ ነይ። እኔ አልሰማም። ያ ጓደኞች ሲመጡ ንገሪያቸው። አንቺ ትሄጃለሽ? ጠየቀችው ቤት። አይ እናንተ ስታወሩ እኔ ሌላ ነገር አስባለሁ ብዬ ነው አለች ሰብለ። መቼም አይልክብሽ። እሺ እንዴት ነሽ ሳምንቱ እንዴት ነበር አለችው ቢት ጨዋታ ለመቀየር በየቀኑ በስልክ ሶስቴ አራቴ አግኝተሽ የለ ሳምንቱ እንዴት ነው ብሎ መጠየቅ ምን ይሉታል እሺ ታዲያ ምን ልመልሽ አለችው ቢት በመሸነፍ ስሜቱ አሁንም ሙሉ በሙሉ አልተስተካከለም ክብሩ እንደ ደበላለቀው ነው ዛሬ እንዴት ነው ምንድነው እቅዳችን ምን እናድርግ ነዋ የሚባለው ለጊዜ የሚገባውን ክብር መስጠት ተገቢ ነው። ስላለፈው ብለው የአሁኑን ማባከን በዳኛም በፈጣሪም ያስጠይቃል፣ አለች ሰብለ። ዛሬ ደግሞ የፈጣሪም ተበቃይ ሆንሽ፣ አለች ውቢት። እንዲህ ነገርን እያቀለለች የተሳካላት የጥብቅና ባለሙያ መሆኗ ሁሌም ይገርማታል። ፍትሕ መጓድሏ ሁሌም ስለሚያናድደኝ ነዋ። በዚህ ላይ ደግሞ ፈጣሪ ገና ለገና ሁሉን ቻይኖ ተብሎ አላግባብ ትዕግስቱ መፈታተን ተገቢ አይደለም፣ አለች እሺ ልክ ነኝ። በእሷ አምሳል ከተፈጠረን እሱ የሚያዝልንን ያክል ባይሆንም አልፎ አልፎ እንኳ ትንሽ ብናዝንለት ምን አለ? ይህ ካልሆነ በእሷ አምሳል መፈጠራችን ምን ዋጋ አለው? ሶስት ሁነት ነው ውቢት መለሰች። ምን አለ ሁሉም ሰው እንዳንቺ ቢሆን፣ ሰብለ ነበረች። እንደኔ ምኔን? ውቢት ለማወቅ በመጓጓት ጠየቀች። ምን ነው መልክሽም እኮ ጥሩ ነው፣ ለክፉ አይሰጥም የተረፈውን ደሞ ወላጆችሽ በስምሽ አስተካክለውልሻል። እኔ ግን ለማለት የፈለግኩት ለፈጣሪ ጥብቅና ስለመቆም ያነሳሁትን ክርክር በቀላሉ ስለተቀበልሽው፣ ሁሉም ሰው እንዳንቺ ማስረጃ ቶሎ ቢቀበል ሀብታም ጠበቃ ሆን ነበር ብላ ሳትጨርስ አሁን ደሃ መሆንሽ ነው? አይ አሁን ባልል ላይ ማለት ነው። ደረቅ ነሽ መቼም። ደሞ ምን ማለት ነው? ቤተሰቦችሽ ወስም ደገፎች ማለት። ልክ ነዋ? ገና ሰው ስትተዋወቂ ስሜ ውቢት ይባላል ስቲ ወደ ሰው ጭንቅላት የውበት ሐሳብ ስለሚገባ የሚያየው ውበት ውበትሽን ብቻ ይሆናል። ተይ እንጂ አሞክሽኝ እኮ ባከሽ? ያው አሁን ምንዋ ያምራል የሚለው ካልጣለብሽ ማለቴ ማለት ነው አለች ሰብለ። ውቢት ሄጂ ብላ ጓደኛዋን በፍቅር ጥፊ ትከሻዋን ቸብ አደረገቻት። እኔ እምልሽ ወዳጆቻችን ምን ነው ቆዩ ይመጣሉ አይደል? ጠየቀች ውቢት። አው ይመጣሉ፣ ያው የተለመደው ነዋ ስትል፣ ሰብለ። ሁለቱም ተሳሳቁ። ሀይደል በሚል መልክ ከአራቱ ጓደኛሞች ዊንታ ባለት ዳር ስትሆን ልጅ ግን የላትም። ካገባች ሁለት ዓመቷ ነው። ጓደኞቿ ለምን አቶል ጅም ብለው ሲጠይቋት በጣም እንዳልቀድማቹ ነዋ ብላ ትመልሳለች። ሶስቱም ሴተላጤዎች በመሆናቸው ታዲያ ካገባች ጀምሮ ይሄ አርብ ከሴት ጓደኞቼ ጋር ብቻ ማለቷን ባሉ አይወድላትም ከዚህ ቀደም ቅር እንዳይለው ብላ አንድ ሶስት ጊዜ አምጥታው ነበር። ነገሩ ሲደጋገም፣ እሷ ባሏን ቅር እንዳይለው ብላ የምታደርገው ነገር ጓደኞቿን ቅር እንዳያሰኝ በመስጋት ትታው መምጣት ጀምራለች። ሰብለ ግን እሱ መምጣት ከማቆሙ በፊት እሱ አርብ አርብ መምጣት ከፈለገ በቃ የእኛን ቅዳሜ አድርገው ብላ መቀለድ ጀምራ ነበር። የሆነ ሆኖ ሚስቱ ጥላው መሄዷ እንደማይቀር ልቡ ቢያውቅም ባሏ ግን መታገሉን አላቆምም። አርብ በመጣ ቁጥር ታግሮ ባያስቀራትም የተቻለውን ያክል ያስረፍድባታል። መቼም በባዶ ከመሸነፍ ይሻላል ብሎ መሆን አለበት። የአይዳ ደግሞ የተለየ ነው። ማርፈድ የጀመረችው ከቅርብ ጊዜ ወዲህ ነው። ከአንድ መልከ መልካም አንጋፋ ጋር ወጣ ገባ ማለት ጀምራለች። ጓደኞቿ ግን ድብን ያለ ፍቅር ይዟታል ብለው ደምድመዋል። እሷን ደግሞ ፍቅረኛዋ አትሂጂም ስለሚላት ሳይሆን እሷ ትታው መምጣት ስለማያስችላት ነው የምታረፍደው። ከስራዋ ወጥታ እሱን መሳለም የዘወትር ተግባሯ ሆኗል። ካገኘችው ደግሞ መላቀቅ ሞት ነው የሚሆንባት። አብረው ቁጭ ብለው ከሆነ በአንድ ጠረጴዛ ላይ ሁለት ወንበር መኖሩ በጣም ትልቅ ስተት ሆኖ ይሰማታል። ካልጠፋ ነገር ሁለት ወንበር አሁን ምን ያደርጋል? አላስፈላጊ ብክነት። አንድ ወንበር ብቻ ቢሆ ምን አለበት? ከሷ ወንበር እስከ ሱ ወንበር ያለው ርቀት መጓጓዣ የሚያስፈልገው ያክል ይረዝምባታል። እጁን መያዝ፣ ትከሻው መደገፍ፣ ደረቱ ላይ ልጥፍ ማለት በቃ ጥብቅ ብትልበት ነው ደስ የሚላት ውቢትና ሰብለ በጨዋታቸው ላይ እንዳሉ ዊንታ ወደ መቀመጫው ደረሰች። ውይ ውይ አስጠበቅኳቸው አይደል አለች፣ ከመቀመጧ በፊት እሷም እንደተለመደው አየሩን እየሳመች አረ ምንም አልጠበቅንም እንዲሁ ስናወራ ነበር አለች ውቢት እያረጋጋቻት። ሰብለ ደግሞ ቀለል አድርጋ የትም አንሄድም እኮ መጠበቅ የሚባል ነገር የለም አለች። ውይ እንደው እያንዳንዱን ነገር እንኳን ብታልፊ ምን ነው ሁሉን ነገር ተከራክሮ ሁሉን ነገር ምላሽ ሰጥቶ ይሆናል እንዴ አለች ዊንታ ጥብቅናሽን እዛው ስራ ቦታ ታየው በሚል ስሜት ነበር በነገር ወጋ እያደረገቻት አታያትም እሷ እሷ ሐኪም መሆኗን በምን ታውቂያለሽ በምንም እሱ ግዴለም አሁን ትንሽ ቆይቶ ያበሽተኛ፣ ያዶክተር ምናምን ብላ ትተነተነልሻለች አለች ሰብለ በሙሉ እርግጠኝነት እሺ ባልሽ አስምሎ ለቀቀሽ አይደል ጠየቀች ሰብለ እያሾፈች? አውምን ምን ያድርግ፣ ወይንታ ነበር። ምን ብሎ ይሆን ያስማለች? ዛሬ ያው ነገ መጣለው ብየው ነው ብላ ተሳሳቁ። እኔን የሚገርመኝ አለች ሰብለ አንቺ ባልሽን ትቶ መምጣት እንዲ ሲቀልሽ፣ ያች አይዳ ግን ገና ሳያ ገባት ሰውየው ላይ ልጠፍ ብላ የምትውለው ነው የማይገባኝ። እሱማ ቀላል ነው፣ እኔ ከባሌ ጋር ብዙ ስለቆየ አብሬው ባልሆንም በልቤ በሄድኩበት ተሸክሚውንም ዞሮ፣ እሷ ግን ገና ፍቅሩ ካይኗ ዘልቆ ልቦ አልገባ ትታው ስትሄድ የቀረባት የሌለ ነው ይመስላት። የእሷ ልብ እሱ ጋር መሄዱን ነው እንጂ የሱ እሷ ጋር መግባቱን ገና እርግጠኛ አይደለችም። አትፍረዱባት። እኔ እንደዚያ ነው ያደረገኝ አለች። እሺ የኛ የፍቅር ተንታኝ አለች ውቤት። ዊንታ የቤት እመቤት ሆና ጥልቅ ሐሳቦችን ለማብራራት ከመድፈር ወደኋላ የማትል አልፎ ተርፎም ተማርን የሚሉ ጓደኞቿን በእውቀት የምታሳጣ ናት። ትምህርትና እውቀት የተለያዩ መሆናቸውን ለማወቅ ከዊንታ ጋር ጥቂት መቆየት ብቻ በቂ ነው። ሐሳብ ማፍለቅ ያንንም ለመግለጽ መድፈር እንደ ዘበት የምታደርገው ነው። ውቢት ደስታ መማር ባለሙያ ያደርጋል። መኖር ግን አዋቂ ያለውን አሰበች። ደስታ ባሰበችበት ቅጽበት ክብሩ ተመልሶ መጣባት። ደህና ከተቀመጠችበት ስሜቷን ሊበርዘው ነው። አስተናጋጁን በእጇ ምልክት ድገመኝ አለችው። አልኮል የሾለውን የህይወት ጫፍ ለጊዜውም ቢሆን ያደሎድመዋል። ድመዋል ድድር ብሎ የረጋውን ችግር ያለሰልሰዋል። ደስታ አሁንም መጣባት፣ ድንገት ናፈቀችው። ከሱ ጋር ማውራት ደስ ይላታል። እንደ ክብሩ አይቆለልም፣ ረግቶ ማረጋጋት ይችላል። መታመሙ ትዝ አላት። ቅድም ክብሩ እሄድ ሲለኝ በሄድኩ ኖሮ ብላ በውስጧ ተቆጨች። ወዲያው ስልኳን አንስታ ክብሩ ጋር ደወለች። እዚያ ከሆነ ደስታን አናግረዋለሁ ብላ በመጓጓት ስልኩን አያነሳው ናባት። ሆኖ መኩራቱ ነው። ይህ ጊዜ እኮ የከታይ የምጠይቀው መስሎት ነው፣ በሀሳቧ ቀጠለች። ስልኩ ሳይነሳ ተዘጋ። ጥቂት ቆይቶ ስራ ላይ ነኝ፣ ቆይቼ እደውላለሁ የሚል የስልክ መልእክት መጣላት። ድሮስ አለች በሆዷ። አስተናጋጁ ቮድካዋን በድጋሚ አምጥቶ ጠረጴዛው ላይ ቁጭ እንዳደረገው ከእጁ ለቀም አርጋ፣ ግማሽ ያህሉን ጅው አደረገችው። ወይ ወይ፣ ውቧ፣ ምን ነው ገና በጊዜ እንዲህ ስትል ዊንታ እሷንም የአይኗን የታች ክፍል በማሳየት ጸጥ በይ አለቻት። እኔ እኮ ቮድካውን አሳቀቅሽው ለምን ሁሉንም አትጨልጭውን ብዬ እኮ ነው አለች። ሶስቱም ከት ብለው ሳቁ። አስተናጋጁ ወደ ዊንታ ጠጋ ብሎ ምን ልታዘዝ ሲላት፣ አንድ የቮድካውና አለች ሰብለ። ቀና ብላ ስታያት ብቻዋን ጨረሰችው ብዬ ነው አብሬ ልቃጠልላት አለች እውነትሽን ነው ጓደኛ ለመቼ ተቃጣይላት አብረሽ አለች ሰብለ አንቺስ ጓደኛ አይደለሽም ምን አለ በተቺ ለኔ ብለሽ ስሙት ውቢት ለመነቻት ዊንታም ከተል አድርጋ እስኪ ዛሬ እንኳ ጋርነትሽን አሳይን ስትል እሱንማ እያሳየዋችሁ እኮ ነው እንዴት አሉ ሁለቱም በአንድነት አያያዛችሁን ሳይ የሚቆጣጠራችሁና የሚጠብቃችሁ ጓደኛ ያስፈልጋችኋል ከምንድን ነው የምጠብቂያቸው? አለች አይዳ። እነሱ ሲጫወቱ እሷ መታ ካጠገባቸው እስክትቀመጥ ድረስ አላስተዋሏትም ነበር። ሄይ ብለው ሦስቱም በጩኸት ተንጫጩና ትንሽ ሁካታ ቢጤ ፈጠሩ። አንዳንድ ሰዎች ሲገናኙ ከፍተኛ የሆነ ግርግር መፍጠር ይወዳሉ። ለሚያያቸው ሰው ድንገት የተገናኙ እንጂ ተቀጣጥረው ነው ብለው ለማሰብ ይቸግራል። ስትቦጭቆኝ ነው አደል ያመሻችሁት? ጠየቀች አይዳ። እህናስ ከማለት ውጭ ሌላ መልስ አልጠበቀችም አዎ ቀላል ቦጨቅንሽ፣ የእሷ ልብ እንጂ ውስጡ የገባው የእሷ ውስጧ መግባቱን እርግጠኛ አይደለችም እያሉ ሲያሙች ነበር አለች ሰብለ። ተሽቀዳርማ እሳይ ደጋርኩ እኔ ለራሴ ልቤ የት ሄደ ብዬ ይኸው በፍለጋ እየተንከራተትኩ ነው ብላ ሳትጨርስ አስተናጋጁ መጣ። ቶኒክ ታመጣልኝ አለች። ምን ነው በደና? አለች ዊንታ። አይ ትንሽ ውስጤ ጥሩ አይደለም ባልጠጣ ይሻላል ብላ ነገሩን ለማስቀየር እሺ፣ እንዴት ናችሁ ስትል አአ አአ ቆይ ቆይ ቆይ፣ ከመቼ ጀምሮ ነው ውስጥ አይደለም ብሎ አለመጠጣት የተጀመረው? ሰብለ ነበረች። በቃኝ አላሰኘኝማ። ካላሰኘሽ አትገደጅም፣ ግን ውስጥሽ ምን ሆኗል? ውብት ነበረች። በቀልድም በቁም ነገርም ሰው በውስጡ እየተገፋ ውጪውጪ የሚኖር ፍጡር ነው ብሎይ ነበር ደስታ፣ አለች በመቀጠል? ውህ፣ እሱ ልጅ ደና ነው። ታመማልሽኛ፣ አይደል የሆነ አደጋ ነገር? ጠየቀች ሰብለ። አዎ ደና ነው፣ እኔ ራሴ ያልጠየቅኩትን ውቢት መለሰች። ትገርም ያለሽ እንዲህ እንደነ ጸሎት ጠዋት ማታ ከአፍሽ የማይለይ ጓደኛሽ እንዴት አትጠይቂው? ሰብላ ከረረችው። ውቢት አተኩራ አየቻት፣ በንዴት ሳይሆን እሷ ራሷ ያላስተዋለችውን ነገር ስለነገረቻት። እውነትሽን ነው፣ እኔ ራሴ ገረመኝ። ሌላ መልስ አልነበራትም። አንዳንድ ጊዜ ሰው ሁሉን ቻይነው ብለን ስናስብ ለሌላው የምናረገው ለሱ ማድረግ እንዳለብን እንዘነጋለን። የሚያጋጥም ነገር ነው። አሁን ሰብሊ ብትታመምና አይዳ ብትታመም ሰብሊ ጠያቂ ማግኘት ያጠራጥረኛል፣ በማለት ዊንታ አጭር ማብራሪያ ሰጠች። እሱን ተውትና እኔ የጥያቄውን ልመልስ አለች አይዳ።